አገሬን በፍጹም አልከዳም። ክብር ወይም የልብ ወዳጅ በማጣት መካከል ትልቅ አጣብቂኝ ውስጥ ገብተናል። ዩክሬን ወይ ክብሯን ትመርጣለች አሊያም የልብ ሸሪኳን አሜሪካንን ታጣለች። ይህ የፕሬዝዳንት ዜሌንስኪ ስጋትም ማስጠንቀቂያም ነው። የአሜሪካም አዲስ የሰላም ዕቅድ ቅጂ እንደደረሳቸው ካስታወቁ በኋላም ዛሬ ለሕዝባቸው ባደረጉት ንግግር በዕቅዱ ላይ ከዋሽንግተን ጋር በጥሩ ሁኔታ እየሰሩ መሆናቸውን ገልጸዋል። ታዲያም የሰላም ሐሳቡን በመቀበልና በመጣል መካከል ወሳኝ ጊዜ ላይ መድረሳቸውን ዩክሬን ሁለት ምርጫም ከፊቷ መደቀኑን ለሕዝባቸው አስረድተዋል ክብሯን አሊያም የልብ ወዳጇን 28 ነጥቦች የያዘው የትራምፕ አዲሱ የሰላም ዕቅድ አስቸኳይ ተኩስ አቁም እንዲደረግ ሲጠይቅ ሩሲያም በኃይል የያዘቻቸውን ክሪሚያም፣ ዶኔስክና ሉሃንስክ ግዛቶችን ይዛ እንድትቀጥልና በዩክሬን የተያዙ ጥቂት አካባቢዎችንም እንድትረከብ ይደረጋል። የጦርነቱ ዋነኛ መነሻ የነበረውን ዩክሬን የኔቶ አባል የመሆን ጥያቄ ወይም ፍላጎቷን ማቆም እንዳለባት ሲያሰፍር የአውሮፓ ሕብረት አባል መሆን ከሻተች ግን በሩ ክፍት ነው በማለት ይጠቅሳል። ሩሲያም ዳግም ወረራ ከፈጸመች አሜሪካም ወሳኝ ድጋፍ ለዩክሬን እንደምታደርግ ቃል ሲገባ በዩክሬን በጦርነቱ ምክንያት የዘገየው ምርጫ በመቶ ቀናት ውስጥ እንዲካሄድ ይፈቅዳል። ዩክሬን ለደረሰባት ከፍተኛ ኪሳራና ውድመት ማካካሻም እንዳይንቀሳቀስ የታገደም የሩሲያም 100 ቢሊዮን ዶላር ሀብት ለዩክሬን እንዲሰጥ ይፈቅዳል። አዲሱ የአሜሪካም የሰላም ዕቅድ ሙሉ በሙሉ በሚባል ደረጃም ዩክሬንን የሚጎ ወደ በኃይል የተያዙባትን መሬቶች እስከ ወዲያኛው የሚያሳጣም በአንጻሩ ለሩሲያ ያደላ ነው የተባለውን እቅድ እንዲቀበሉ የአሜሪካ መሪዎች ዜሌንስኪ ላይ ጫና ማሳደራቸው ይነገራል። ፕሬዝዳንቱ ለህዝባቸው ባደረጉት የአስር ደቂቃ ንግግር ዩክሬን ይህ ነው የማይባል ትልቅ ግፊት ተደቅኖባታል። የሚያዳክም የሚከፋፍለን ጠላት እንቅልፍ የለውምና የመጣብንን ቋጥኝ ለመቋቋም በህብረት እንቁም በማለት ጥሪ አቅርበዋል። የዩክሬን ብሔራዊ ጥቅም አደጋ ላይ መውደቁ አይቀርምና መፍትሄ ለማምጣት የተቻለንን እንጥራለን ብለዋል። ሐዘንና ድካም በተቀላቀለበት ንግግራቸው በአጠቃላይ ዩክሬን በእጇ ያሉ መሬቶችን ስታስረክብ በሩሲያ የተያያዙ መሬቶቿንም ታጣለች የጦር ኃይሏን ቁጥር ስትቀንስ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን አትቀላቀልም። ጉዳዩ ለአውሮፓ ህብረት አባል ሀገሮች እንግዳ ሆኖባቸዋል። ህብረቱን ያላሳተፈ የሰላም ዕቅድ ፍጹም ተቀባይነት የለውም እያሉ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን እቅዱ የግድ ተግባራዊ መደረግ እንዳለበት ገልጸዋል። ሩሲያም ወደፊት ለአውሮፓ ሌላ ስጋት አትፈጥርም ወይ ተብለው ከፋክስ ሬዲዮ ለቀረበላቸው ጥያቄ በፍ ፍጹም አታደርገውም፣ ሌላ ጦርነት አትፈልግም የሚል ምላሽ ሰጥተዋል። አለዚያም ጠንካራ ቅጣት ይጠብቃታል። ዩክሬን የሰላም ዕቅዱን ሰነድ እስከ መጪው የአሜሪካ የምስጋና ቀን እስከፊታችን ሐሙስ እንድትፈርም ቀነ ገደብ አስቀምጠዋል። ሩሲያ ግን የሰላም ሐሳቡ ሰነድ እስካሁን አልደረሰኝም ብላለች። ማምሻውን ባወጣችው መግለጫም የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሰነዱ በይፋ ለሞስኮ አለመድረሱንና ምንም አይነት ንግግር አለመካሄዱን ገልጸዋል። ሩሲያ ለሰላም ንግግር ሙሉ በሙሉ ፈቃደኛ መሆኗን። ደቡብ አፍሪካ እየተባባሰ የመጣው የሴቶች ጥቃት ብሔራዊ አደጋ ሆኖ እንዲታሰብ ተደረገም። በዛሬው ዕለት በመላው አገሪቱ ሴቶች ለ15 ደቂቃ መሬት በመተኛት በየቀኑ የሚገደሉ ሴቶችን አስበዋል። በሀገሪቱ በየቀኑ 15 ሴቶች እንደሚገደሉ ሲነገር፣ ደቡብ አፍሪካም ከፍተኛ የጾታ ጥቃት ከሚፈጸምባቸው ጥቂት የዓለማችን ሀገሮች አንዷ መሆኗ ይነገራል። በሀገሪቱ የሚገደሉ ሴቶች ቁጥር በዓለም ከሚፈጸመው ከአምስት ጊዜ በላይ እንደሚልቅ ተመልክቷል። ኬንያና ናሚቢያን ጨምሮ የተለያዩ ሀገሮች ድጋፍ በሰጡበት የጸረ ሴቶች ጥቃት ንቅናቄ በመላው ሀገሪቱ ሴቶች ከሥራ ገበታቸው በመለየትና ጥቁር በመልበስ ተቃውሞ ማሰማታቸው ታውቋል። ተቃውሞ ደግሞ ነገ ቅዳሜ ህዳር 13 በዚያው በደቡብ አፍሪካ ከሚጀምረው የቡድን ሀያ ሀገራት ጉባኤ ጋር ተገጣጥመዋል። መንግስት በሴቶች ላይ የሚፈጸሙ ጥቃቶችን ማስቆም ወይም መከላከል አልቻለም በሚል ተቃውሞ እየቀረበበት ሲሆን የግራሚ ሽልማት አሸናፊ ታዋቂዋ ዘፋኝ ታይላና ሌሎች በሺዎች የሚቆጠሩ ዝነኛ ሰዎች ሳይቀሩ የማህበራዊ መገናኛቸውን ፎቶ በመቀየር ጭምር የተቃውሞ ሰልፉን መቀላቀላቸው ታውቋል። ፕሬዝዳንት ትራምፕ የናይጄሪያ መንግሥት ክርስቲያኖችን ከጥቃት እንዲከላከል መጠየቃቸውን ተከትሎ በሀገሪቱ ግድያና አፈና ተባብሶ መቀጠሉ ተነገረም። በዚህ ሳምንት ብቻም ለሁለተኛ ጊዜ ቁጥራቸው በውል ያልታወቀ የካቶሊክ ተማሪዎች በማዕከላዊ ናይጄሪያ በታጣቂዎች መታገታቸው ተነግሯል። መንግሥት ቁጥራቸውን በይፋ ባይገልጽም መምህራንና ወላጆች የታገቱ ተማሪዎች ቁጥር ከአንድ መቶ በላይ እንደሚሆን ገልጸዋል። ዛሬ ማለዳም ታጣቂዎች የካቶሊክ ትምህርት ቤቱን ወረው እገታውን እንደፈጸሙና በአካባቢው ምንም አይነት የፖሊስ ኃይል እንዳልነበር ተነግረዋል። በደቡብ ምዕራብ የሀገሪቱ ክፍል አንድ ቤተ ክርስቲያን ላይ በተፈጸመ ጥቃት ሁለት ሰዎች ተገድለው አርባ የሚጠጉ ታግተው መወሰዳቸውን ዘገቦች አመልክተዋል። እገታው በተፈጸመባቸው አካባቢዎች ነዋሪዎች ትልቅ ስጋት ላይ መሆናቸው ሲነገር፣ ፌዴራል መንግስት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። ናይጄሪያም ከቅርብ ጊዜ ወዲህ በሰላማዊ ሰዎች ላይ በታጣቂዎች የሚፈጸም ጥቃት መባባሱናም የፕሬዝዳንት ቦላቲኒቡ መንግስት ጥቃቱን መከላከል አልቻለም በሚል ሰፊ የህዝብ ተቃውሞ እየቀረበበት ነው ይባላል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ መንግስት ክርስቲያኖችን ከጥቃት መከላከል ካልቻለ ጦር ኃይል ወደ ናይጄሪያ እንደሚልኩ ማስጠንቀቃቸው ይታወሳል። በወርቅ የተሰራ መጸዳጃ በ12 ሚሊዮን ዶላር መሸጡ ተነገረ። መጸዳጃውን የገዛው በአሜሪካዊው ሮበርት ሪፕሊ የተመሰረተው ቢሊቨር ናት የተሰኘ ተቋም ነው። አሜሪካም የሚል ስም የወጣለት በጣሊያናዊው አርቲስት ማውዙሪዮ ካቴላን የተሰራ ነው። መጸዳጃው በ100 ኪሎግራም ወርቅ የተለበጠ የመጀመሪያው ተመሳሳይ መጸዳጃ ኒውዮርክ በሚገኘው ጉግንሃም ሙዚየም በ2016 በህዝብ መጸዳጃ ቤት ተገጥሞ የቆየ ቢሆንም ከሦስት ዓመታት በኋላም በኦክስፎርድ ሻየር ቤተመንግሥት መሰረቁ ይታወሳል። ሁለተኛው የወርቅ መጸዳጃ መኖሩ ይፋ ከሆነ በኋላ ማክሰኞ ዕለት በኒውዮርክ ከተማም ሶቴቢ በተሰኘው የአጫራች ድርጅት ለገበያ ቀርቧል። የመነሻ ዋጋው የሚወሰነው ደግሞ በወርቅ ትክክለኛው የገበያ ዋጋ ማለትም በ10 ሚሊዮን ዶላር እንደሆነ ተገልጧል። ተመልካቾቻችን ዛሬ ከተሰሙ አሳዛኝ መረጃዎች መካከል በጉራጌ ዞን የአንድ ቤተሰብ አባላት የሆኑ ሰባት ሰዎች መሞታቸው ይገኝበታል። በመስቃን ወረዳም ባልና ሚስት ከስድስት ልጆቻቸው ጋር ህዳር ስድስት ምሽት እራት ከተመገቡ በኋላም ታመው ተራ በተራ መሞታቸውን ፖሊስ ገልጧል። እናት ብቻም በዳግማዊ ምኒልክ ሆስፒታል በአስጊ ሁኔታ ላይ እንደምትገኝ የሞታቸው መንስኤ ምግባቸው ተመርዞ ሳይሆን እንዳልቀረ ተገምቷል። ሟቾቹ ልጆች ዕድሜያቸው ከአንድ እስከ 17 ዓመት አባት አቶ ኃይሌ አበራ 46 ዓመታቸው ነበር። ፖሊስ እስካሁን አስር ተጠርጣሪዎች በመያዝ ምርመራ እያካሄደ ሲሆን እናት በሕይወት ከተረፈች አንድ አይነት መረጃ ሊገኝ እንደሚችል ተገምቷል።